ሰላም ሰላም፣ ዛሬ ማሳያችሁ ዶናት አሰራር ነው። በጣም ነው የምትወዱት። መጀመሪያ ዱቄት እጨምራለሁ። የምትፈልጉትን ያህል ዱቄት መጨመር ነው። እኔ ትንሽ ስለሆነ የፈለግኩትኝ በትንሹ። ከዛ እንዲሁ ዱቄቱ መጠን በዛ ካለ ሁለት እንቁላል፣ እኔ ትንሽ ስለሆነ አንድ እንቁላል እጨምራለሁ ማለት ነው። በጣም ነው የምትወዱት፣ ሰርታችሁ ሞክሩት። ከዛም እንቁላል ጨምረን ቢንክ ፓውደር ጨምራለሁ፣ የሾርባ ማንኪያ አንድ ማለት ነው። ከዛ ካሜራ ጨምራለው፣ የሾርባ ማንኪያ አንድ። የኔ አነስ ያለች ስለሆነች ነው ማንካይቱ። ከዛም ወተት ወተት ጨምራለሁኝ አንድ ኩባያ ማለት ነው። ከዛም ዘይት ጨምራለሁ። አነስ ያለ ቅቤ ካላችሁ ቅቤ አሪፍ ነው። ዝብደ ማለት ነው። ዝብደ አሪፍ ነው። እኔ ዝብደ ስለሌለኝ ዘይት ተጠቀምኩኝ ማለት ነው። ከዛን ተነስ የስኳር ጨምራለሁ። አንድ ማንኪያ ሁለቱ ማንኪያ ከዛም ደሞ ጨው ጨምራለሁ ማለት ነው። ጨው ጨምራለሁ ሳይበዛ። ከዛ አንድ ላይ እናዋህደዋለን። እንዲዚህ አንድ ላይ ታዋህር ነው። በኋላ በእጃችን በደንብ መታሸት ይፈልጋል። መጀመሪያ እናዋህደዋለን፣ ከዛም በእጃችን በደንብ መታሸት ይፈልጋል ማለት ነው። በደንብ እናሸዋለን። በደንብ መታሸት ይፈልጋል ማለት ነው። አሳምራችሁ ማሸት አለባችሁ። አሳምሮ ተታሸ፣ በጣም ያምራል ማለት ነው። ካሜራው እንዲታያችሁ እንደዚያ አሳምሬ ካሸሁት በኋላ ወፈር ስላለብን ዋጨመርኩት አሳምርም ማሸት አለብን ማለት ነው።

እንደምታውላለን ያለ ነው። ከዛን እንደዚህ ካረግን በኋላ ከርንን እናስቀምጠዋለን፣ ለሁለት ሰዓት ያክል፣ አንድ ሰዓት ያክል፣ ለሁለት ሰዓት ያክል ቢሆን አሪፍ ነው። እንደምታውት ላይ እሺ፣ አሁን እንደምትመለከቱት የምትመለከቱት ትንሽ ኩፍ ብሎልኛል ያለ ወተኛ ማለት ነው። አሁን እጠብሰዋለሁ። እዚጋ ዘይት አለኝ። ብስሚላህ ዘይቱን ቀንስ ማድረግ አለበት።

እንደምታዩት በጣም ነው የሚያምረው ማለት ነው። በቸኮላታ እና በነጭ ክሪም እና በሱካር፣ ሱካሩን በመኪና ፈጭቸው ነው። ከዛ እንደዛ አረገዋለው። ክሬሙን እዛ ዝጋል ላይ ገዝህና ሰንስጠታለው ማለት ነው። እንደምታዩት በጣም ነው የሚያምረው በቸኮላታ እና በነጭ ክሪም ዝጋ በሱ ከር ማለት ነው። እና እንዲ ወድዳችሁ ተስፋ አደርጋለሁ። ሰርታችሁ ሞክሩት። በጣም ነው የሚያምረው፣ የሚጥመውም እንደዛው ነው ማለት ነው። በሌላ ቪዲዮ ውስጥ የምንገናኝ ድረስ ቻው።